እና አደንግጡ ቤዛ ኢየሱስ ነው። ቤዛይት አለ እንዴ? ማን ታዳ ቤዛ አይደለችም አለ። የእሷ ቤዛነትና የእሱ ቤዛነት፣ አረ ስለ እግዚአብሔር ማፈር ነው። ለማብራራት ደግሞ ትጀምራል። ማፈር ነው ያለብህ። የእሷ ቤዛነትና የእሱ እሺ፣ ምንድን ነው አይ? ቤዛ የሆነውን እሱን ወልዳ ስለሰጠች ለዛ ነው። ቤዛ የሆነውን ወልዳ ስለሰጠች ነው ቤዛይት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት ነው እንዴ? እንደዛ ነው። ምን ያንሳታል? ሙሴ ቤዛ ከተባለ እንትና ቤዛ ከተባለ እሷስ ዘጠኝ ወር በማህፀኗ ተሸከመ እንዴ? ይሄን ማን ካደ? ይሄ እኮ ትልቅ ነገር ነው። በሰው ልጆች ህይወት ውስጥ ከሆነው ነገር ሁሉ ቀዳሚውና ትልቁ ነገር ነው ይሄ። አምላክን በማህፀን ተሸክሞ መውለድ ትልቅ ነገር ነው። ይሄ አልበቃም ሲልህስ፣ ትጨምረና ታጠጋጋለህ፣ ትጨምረና ታጠጋጋለህ። ትጨምር እንዴ? በጌታ በኢየሱስ ማርያም ከሌለች ኢየሱስ የለ፣ ኢየሱስ ከሌለ ስላሴነት የለም፣ ስላሴነት ከሌለ እግዚአብሔር የለም። ኖኖ የዓለም ቤዛ ጌታ ኢየሱስ ነው ቤዛዊት አለ ቤዛዊት አለ በምን መስቀል ላይ መሞት አለባት እሷ አልሞተችም መስቀል ላይ ኃጢአት የጠየቀው ሞት ነው ለዛውም የመስቀል ሞት ነው የተረገመውን የእንጨት ሞት ነው የጠየቀው እንጂ ተሸላልሞን ንሜ ጠግቦ ዝም ብሎ መተኛት እሱን አደለም የጠየቀው የመስቀል ሞት ነው ለዚህ ደግሞ በቂ የሆነው ኢየሱስ መጥቷል ኢየሱስ በቂ ነው